ሰላም፣ ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ የሆነ በጣም ደህና ነኝ። እኒህ ፓስተር ኦርላንዶ ይባላሉ። ጥቁር ፓስተር ናቸው። ለንደን አገር ይኖራሉ። ወደፊት አንዳንድ ቪዲዮቸውን ተረጉምላችኋለሁ። እስኪ እንስማቸው፣ ምን ይላሉ? ስለ እስልምና ስለ አላህ ሃይማኖት ምን ይላሉ?

እና አላህ ኢየሱስ ክርስቶስ ከመጣ ከተሰቀለና ከሞተ በኋላ አንደኛው፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛው፣ ስድስተኛው ክፍለ ዘመን ምን አስጠበቀው? አላህ ምን አስጠበቀው? ከዛ በኋላ መጽሐፍስ የላከው ምንድን ነው? ለምንስ መጽሐፍ መጽሐፉን ከሁለት መቶ አመት በኋላ ነቢዩ መሐመድ ከሞተ ከሁለት መቶ ዓመት በኋላ ነው መጽሐፉ የተጻፈው። ስለዚህ ዘጠኝ መቶ ዓመት ወደ ዘጠኝ መቶ ዓመት ይጠጋል ነው የሚለው። የዘጠኝ መቶ ዓመት ሰው ያለመረጃ እንዲኖር ያደረገው አላህ ለምንድን ነው? በደንብ አስቡበት። በደንብ አስብበት። በተጨማሪ ሀያ ሶስት አመት ነው መገለጡ የመጣው ለነብዩ የመጣለት ቁርዓን የመጣለት በሀያ ሶስት አመት በሀያ ሶስት አመት ነው የተቀበለው። ይህም ደግሞ በአንድ መልአክ ነው። በመጽሐፍ ቅዱስ በልዩ ልዩ መልአክ መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ መላእክት የተለያዩ መላእክት ይመጣሉ። ስሙ ያልተገለጠ መልአክ ይህ ግን አንድ ነው። ጅብሪል ነው። ይህም ደግሞ ኦልሞስት ከዘጠኝ መቶ ዓመት በኋላ ነው መጽሐፉን የተገለጠልን። ደግሞም የሚቃረነው ነገር አንድ ቁርዓን በእስልምና አስተምሮት አንድ ሺህ ዓመት ይወስድበታል ከአላህ ወደ ምድር ለመምጣትና ለመውጣት መልአኩ ምክንያቱም ነቢዩ መሐመድ አያስተውልም፣ ዝም ብሎ ነው የሚዘባረቀው። በሌላ ቦታ ምን ይላል? መልአክ ከሰማይ ወደ ምድር ለመድረስ አንድ ሺህ ዓመት ነው፣ ወደ ላይ ተመልሶ ለመሄድ አንድ ሺህ ዓመት ነው። እና መሐመድ ግን የኖረው ሀያ ሶስት ዓመት ነው። ጅብሪል እንዴት ነው ነው ነው እንዲያ እንዴት ነው? እሺ እንግዲህ ተመልከቱት ሂሳቡን የእረኛውን ሂሳብ ተመልከቱት። የነቢይ መሐመድን 23 ዓመት በ23 ዓመቱ ውስጥ አንድ ሺህ ዓመት የሚወስደው ነቢይ ተመላለሰ። እንዴት እንዴት እንዴት? አንድ ሺህ ዓመት የሚወስድበት መልአክ ይቅርታ ተመላለሰ እንዴት? የኛ እግዚአብሔር ግን ሁን ይለዋል ይሆናል። የእስራኤል ቅዱስ የእኛ እግዚአብሔር አምላካችን ሆን ሲለው ይሆናል። የሌለው ወደ መኖር ይመጣል። ያልነበረው ይኖራል። ያልተፈጠረው ይፈጠራል። ባዶ የነበረው በፍጥረት ይሞላል። ያላህ ግን እንዴት ነው ነው? ያ እግዚአብሔር ይናገራል። በቃ ተናገረ፣ ይሆናል ከዚህ ይልቅስ ለኔ ልጅ የኔ ልጅ ሃሪፖተር ተረት ተረት ተረት ተረት በደንብ ይሰማል። ከዚህ ይልቅ ያንን ያምነዋል። ተረት ተረት የሚያምሩት ህፃናት ይሻላሉ። ከነዚህ ከሙስሊሙ በለንደን አደባባይ ነው እስላሙን ሰብስቦ የሚናገራቸው ወንድማች። በለንደን አደባባይ የኔ ልጅ ሃሪፖተርን ተረት ተረት እሱ ቢያምነው ይሻላል። እናንተ ሙስሊሞች እናንተ ሙስሊሞች የነቢዩ መሐመድን ተረት ተረት ሊገጥም ማይችል ነገር ከምትቀበሉት ምን ይመስላችኋል? ያ ያ እንደዚህ ነው። እግዚአብሔር ስሙ የተባረከ ይሁን። ታዲያ ምንድን ነው ሙስሊሞች፣ አንድ መልአክ ከምድር ወደ ሰማይ ለመሄድ ምን ያህል ጊዜ ወስደትበታል? አለ ነቢዩ መሐመድ፣ አንድ ሺህ ዓመት። ከሰማይ ወደ ምድር ለመምጣት አንድ ሺህ ዓመት ነቢዩ መሐመድ ስንት ጊዜ ነው? በስንት ዓመት ነው ቁርዓን የተቀበለው? በ23 ዓመት መልአኩ ስንት ጊዜ የተመላለሰ? በየጥቅሱ በየቁርዓኑ ጥቅስ እና እንዴት ሆኖ ነው በአንድ ሺህ ዓመት የሚወስድበት ይህን ያህል የተመላለሰው? ማን አቀበለው? በስልክ ስልክ እየደወለ ነው ወደ አላህ? ጅብሪል ስልክ ነበረ ወይ ሙስሊሞች መልሱልን ስልክ ነበረ ወይ? ጅብሪል ወደ አላህ እየደወለ ነው ረቨለሽኑን ለነቢይ ያመጣለት ወይስ አንድ ሺህ ዓመት ዶ ሲመለስ አንድ ሺህ ዓመት ሁለት ሺህ ዓመት ሁለት ጊዜ ወደ ላይና ወደ ታች ለማለት ሁለት ሺህ ዓመት ይወስድበታል። አንድ ጊዜ ወደ ላይና ወደ ታች ሲመጣ አንድ ሺህ ሲሄድ አንድ ሺህ፣ ስለዚህ የተረት ተረት ነው ይለናል ፓስተር ኦርላንዶ ትስማማላችሁ? እኔ እስማማለሁ። የነቢዩ መሐመድ ስራ፣ የአላህ ስራ ተረት ተረት ነው። እውነት፣ መንገድ፣ ህይወት ወደሆነው ወደ እስራኤል አምላክ ወደ እግዚአብሔር እንድትመጡ በክርስቶስ እንድታምኑና ከረት ተረት ተረት ወጣችሁ እ ህይወት እንዲሆንላችሁ እንድትድኑ ሊመጣ ካለው የእግዚአብሔር ቁጣ እንድታመልጡና ከእርሱም ጋር ልጆች፣ ቤተሰቦች ሆናችሁ የዘላለም ፍርድን የዘላለም ጥፋትን እንድታመልጡና ለዘላለም ከእሱ ጋር በደስታ እንድትኖሩ የእግዚአብሔር የደስታው ተካፋዮች እንድትሆኑ ዛሬም እንደገና ጥሬን አሰማለሁ። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን።